ገረሴ አደረች ነፍሴ የተባለላት ለኑሮ ተስማሚ አየር ጸባይን የታደለች የስድስት ባህላዊ አስተዳዳሪ ካዎች መናገሻና በተራራ ላይ በከተመችው ጥንታዊቷ ከተማ መዳረሻችንን አድርገናል። በከተማዋ ነገን የተሻለ ለማድረግ በስነ ምግባርና በአካላዊ ብቃት የተስተካከለ እንዲሁም ጤናማ ትውልድ ለመፍጠር የሚታትሩ ወጣቶች ጋር ቆይታ አድርገናል። ገረሴ አደረች ነፍሴ ይሏታል በርካቶች። በነገራችን ላይ ወደ ገረሴ ከመጣችሁ የገረሴን ውብ አየር የገረሴን ሕዝብ ፍቅር ከዛ ባሻገር ደግሞ ልክ እንደ እዩ ወርልድ ተኳንዶ ማሰልጠኛ ገረሴ የስፖርት ምድር ናት። በዛሬው ፕሮግራማችን እንግዲህ ከእዩ ወርልድ ተኳንዶ ጋር ቆይታ እናደርጋለን። አብሯችሁን ቆዩ። ማስተር ዩኤል እያሱ በከተማዋ የወርልድ ቴኳንዶ አሰልጣኝ ነው። ላለፉት 14 ዓመታት የቴኳንዶ ስፖርት እያሰለጠነ ቆይቷል። ሪስፔክት ማለት

ከአስራ አምስት ከሀያ ተማሪ ጀምሬ ነው እያለማመድኩ ወጣቱን የቆየሁት። በጣም በስነ ምግባር ሲቀይር ብዙ ወጣቶች ሲቀይሩ ያንን ያየ ወጣት ያንን ያየ ማህበረሰብ ያው ስነ ምግባር ትምህርት ቤት ከመሆኑም አንጻር ሁሉም ቤተሰብ ያው መጥቶ እያስተማረ ነው ያለው። ቢያንስ ዛሬ ላይ ከአምስት መቶ በላይ ከገረሴ ከተማ አስተዳደርና በገረሴ ዙሪያ ወረዳ ከአምስት መቶ በላይ ሰልጣኞች አሉኝ። የቴኳንዶ ስፖርት ከስፖርትነት ባሻገር ወጣቱ ትውልድ ስነ ምግባርን የሚማርበት ትምህርት ቤት መሆኑን ማስተር ዩኤል ይናገራል። ቴኳንዶ ስፖርት አንደኛ ለኔ ዲሲፕሊን ያስተማረኝ ትልቅ ስፖርት ትምህርት ቤት ነው፣ ለኔ ትልቅ ትምህርት ቤት ነው። ላይ በርካታ ወጣቶችንም ስላፈራው በጣም ደስ የምል ተውስታም አለኝ። እንግዲህ ቴኳንዶ ስፖርት ከኔ ጋር የተዋሐደ ነው እና ቴኳንዶ ስፖርት ለኔ ትልቅ ህይወት ነው፣ ትምህርት ቤት ነው የማስበው። የቴኳንዶ ስፖርትን ለማሳደግ ማህበር በማቋቋም እየተሰራ መሆኑን የሚገልጸው ማስተር በዘርፉ አሁን ላይ መነቃቃት መኖሩን ይገልጻል። እኔ የቴኳንዶ ስፖርት በጋሞ ዞን የማህበሩ ምክትል ፕሬዚዳንት ከመሆነ አንጻር ቴኳንዶ ስፖርት ወደ ገረሴ ከመምጣታችን በፊት እንደ ጋሞ ዞን ስናይ ከዚህ በፊት በጣም ትንሽ እውቅናም ብዙ ያው ህዝቡም ስላልተላመደ ትንሽ ችግር ነበር። አሁን ግን እንደ ማህበርን መስርተን ሰፋ አድርገን የሰራን ስለሆነ እንደ ጋሞ ዞን ትልቅ ስራ በጋሞ በቴኳንዶ ስፖርት የተሰራ ነው ያለው። በርካታ ተወዳዳሪዎች ወጥቷል። ዛሬ ላይ በአገር ደረጃ መዳሊያዎችን ያመጡ ያሉ ልጆች ጥሩ ጥሩ ተወዳዳሪዎች አሉ። እንደ ገረሴ ስናይ ደሞ እንደ ከተማ አስተዳደርም ያው በዞኑ ደረጃ ትልቅ ቴኳንዶ በቴኳንዶ ስፖርት እውቅና ያለው ገረሴ ነው። ያው እንደምታወቀው ጋሞ ዞን ስፖርት መምሪያም ያው በትኩረት ያስታወቀ እንደቆየው በጣም ትልቅ ስም ያለው ገና ነው። የቴኳንዶ ስፖርት ቤት የት ነው? በባል ያው ገረሴ ተብሎ ነው የምታወቀው፣ እና በጣም ትልቅ ስም አለው ገረሴ።

አሰገደች ታዬ በገረሴ ከተማ ወልደ ገብርኤል ውሹ ማርሻል አርት እና ኪክ ቦክሲንግ ማሰልጠኛ ማዕከል አሰልጣኝ ናት። በልጅነቷ ለስፖርቱ በነበራት ፍላጎት አሰልጣኝ መሆን እንደቻለች ትናገራለች። የጀመርኩት በ15 ዕድሜ ነው፣ የጀመርኩት ማለት ነው። ያው አሁንም ውሹ ማርሻል አርት በውስጤ ስላለ አግብቻለሁ፣ ወልጃለሁ፣ የልጆች እናት ነኝ ያው ስፖርቱ በውስጡ ስላደረ አሁን እንደገና 2016 ላይ አስጀምሪያለሁ። ማለት ወልደ ገብርኤል ታዬ ይባላል፣ እሱ ነው አሰልጣኛችን። መጀመሪያ እዚህ ላይ ማንም ስፖርት ሳይጀምር ውሹ ማርሻል አርት ነው የጀመረው። እዚህ ገረሴ ከተማ ላይ የትኛውም ስፖርት ሳይኖር ውሹ ኩንጉፉ ማርሻል አርት ነው የጀመረው። ሁሉንም ስፖርቶቹን የወለደው ውሹ ኩንጉፉ ማርሻል አርት ነው ማለት ነው። ስፖርቱ ብዙ ጥቅም ሰጥቶኛል። በራሴ እንዲተማመን አድርጎኛል። ከማንኛውም ሰው ጋር እኩል ሆኜ ስራ እንዲሰራ አድርጎኛል። እና ስፖርት ብዙ ጥቅም ሰጥቶኛል። ይሄ ስፖርት ማለት ነው። አሁን ህጻናት አሉኝ፣ ታዳጊዎች አሉኝ፣ ከፍ ያሉ ወጣቶች አሉኝ። እና ስፖርቱ ያው አሁን አቁመን ከዛ አሁን ስለጀመርን አንድ ሀምሳ የሆኑ የየራሳቸው በእድሜ ክልል አሉኝ፣ ስፖርቱንም በጥሩ ሁኔታ እየሰሩ ነው ብዬ አስባለሁ። የቴኳንዶ ስፖርትና ውሹ ማርሻል ትውልድን በስነ ምግባር ከማነጽ ባሻገር ጤናማና ውጤታማ የሚያደርግ የስፖርት ዘርፍ ነው። እዚ ብቻ ሳይሆን በአካዳሚክ ትልቅ ደረጃ አሁን እዚህ ሜዲሲን ዶክተር ተምሮ ሜዲሲን የሆኑ ልጆች አሉ፣ ኢንጂነሮች አሉ፣ በርካታ ባለሙያዎች ናቸው እዚህ ቴኳንዶ ስፖርት ቤት ውስጥ ያሉት ማለት ነው። ይሄን ያዩ ወጣቶች አሁን ከሱስ ከተለያየ ቦታ ባለ ቦታ ወዴት የመጡ ነው ወደዚህ ወደ ስፖርት ቤቱ ወደ ተቋሙ ወደ ስነ ምግባር ትምህርት ቤቱ እየተፈለሱ ነው። በጣም በብዛት ነው እየመጡ ያሉትና ትልቅ አስተዋጽኦ በስነ ምግባር ትምህርት እየሰጠን ነው ያለ ነው ማለት ነው። ወጣቱን ማፍራት ነው። ህፃናቱን በዛ ውስጥ በፍቅር ስፖርቱን በውስጣቸው አሳድሮ ነው። ነገ የሀገር ተረካቢ እንዲሆኑና እራሳቸውን በዛ ስፖርት እንዲቸሉ የማድረግ ሀሳብ ነው ያለኝ። ይህን ስፖርት በመሰልጠን ብዙ ፍቅርን ተምሬያለው። ብዙ ስነምግባርን ተምሬያለው ከተለያዩ ከሱሳሱስ ቦታ ቢያንስ ራሴን በስፖርቱ በስፖርቱ አለም በመቆየት ከዛም በመመለስ ሌሎችን ከኔ አጠገብ እያሰለጠንኩ አሁን በስነ ግባር ይሄ ለራሴ የተማርኩትን እያስተማርኩ ይገኛል። እዩ ጋ የተማርኩት ስለ ስነ ምግባር በቃ ታላቅን ማክበር እንዳለብን ማንም ሰው ብሳደበን እራሱ በፍቅር ማለፍ እንዳለብን ከድብድብ ይልቅ በፍቅር ማለፍ እንዳለብን እሱን ተምሬያለሁ። ለተለያዩ ሱሶች ሱሶች ራሳቸውን ከበሽታ ከብዙ ነገር ብሎ ወደ ስፖርት እንዲሆኑ እኔ ጀመርኩት። ጀምሬ ያው ሁለተኛ ዓመት ጀምሯል። ሁለተኛ ዓመት ነው። ከዚህም በፊት ያው ብዙ ቦታ ነበረ ምሆኖ ይህን ስፖርት ጀምር በጣም ደስ ይለኛል እና ደግሞ ብዙ ልምዶች እንቀስምኛለው። በቴኳንዶና በውሹ ማርሻል ስፖርት በትኩረት ከተሰራ ሀገርን በዓለም አቀፍ ደረጃ መወከል የሚቻል በመሆኑ ከሚመለከታቸው አካላት ለዘርፉ እድገት ትኩረት ሊደረግ ይገባል። አንዳንድ ችግር አለ እዚህ ወረዳ ላይ ወጣቶች ማዕከል ትንሽ ነች። ብዙ ስፖርት አለ እንደተዋወቀ ወርሊድ ቴኳንዶ ማርሻል፣ ወርሊድ ቴኳንዶ አለን፣ ውሹ ኩንጉፉ ማርሻል አርት አለን። ስለዚህ የምንሰራ ቦታ የለንም፣ ቦታ እየጠየቅን ነው። ቦታ ቢያመቻቹልንና ወደፊት ይህን ወረዳ የምናስጠራበት ምቹ ግራውንድ ቢፈጠርልን ደስ ይለኛል። ድጋፎች አሉ፣ በእርግጥ ያው የሉም ማለት አንችልም፣ ግን በቂ አይደሉም። በቂ አይደሉም። አሁን ድጋፎች አሉ ከከተማ አስተዳደርም እኛ ስናስመር ከዚህ ቀደም ጀምሮ ከገረሴ ዙሪያ ወረዳም አሁን ደምብለ የሚባልበት አለ ዙሪያ ላይ በስፋት ነው የተሰራ ያለው እዛ ላይ ከፍተኛ መዋለ ንዋይ አፍስሶ ማቴሪያሎችንም የገዙ ዙሪያ ወረዳም የደገፈ ነው። ገረሴ ከተማ አስተዳደርም እንደዛ በምንጠይቀው ድጋፎች ያው ድጋፍ ያደርጋሉ፣ ግን በቂ አይደለም። እኔ በዚህ አጋጣሚ ማሳሰብ የምፈልገው ማህበረሰቡ ትልቅ ምሁራን አሉ። ይሄ ስፖርታውን በርካታ ወጣቶችን እየቀረጸ ስለሆነ ማህበረሰቡ፣ መንግስት፣ አመራሩም ትኩረት ሰጥቶ በዙሪያም፣ በከተማ አስተዳደሩ በዚህ ላይ ቢሰራ ጥሩ ነው ብዬ ሀሳብን ይሰጣል። በጋሞ ዞን በመሰል የስፖርት አይነቶች ውጤታማ ትውልድን ለመፍጠር ተገቢውን ትኩረትና ድጋፍ ማድረግ ያስፈልጋል መልእክታችን ነው።